አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን ስርዓተ እምነት ላይ በተለያየ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አስታወቀ። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ጌታ ምስጥረ መዝገው ብለው የሚጠሩ ግለሰቦች ቅድስት ቤተክርስቲያናችን ስርዓተ እምነትና አምልኮ ላይ እንዲሁም ንዋያተ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በህግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሉ ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። ጠበቃ አያሉ አያይዞም እንደ ገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም የማጥፋት ወንጀል በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በ በዋስትና መለቀቁንና በአቃቢ ህግ በኩልም የወንጀል ክሳ ቤት ውስጥ ተራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዘውም ገልጸዋል። የህግ ባለሙያዎቹ አብ ኮሚቴ ሰብሳቢ ጠበቃ እያሉ ቢታኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑንም ገልጸዋል።